ሰርተሽ የደራ ልጅ ይተጉለሽ የመሬልጅም ይባንባረሽ ውበሻለን፣ አምሮብሻለን፣ ውበሻለን ሀይሚትዬ። በቃ ዳኒ በጥቅም ገዛሽ ማለት ነው። ያሳዝናል። እውነት በጣም እናዝናለን። ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የማዕዚ የመሬዋ ቤተሰቦች እንዲናችሁ፣ ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጣ ምርጦች በድጋሚ በአዲስ ቪዲዮ መጥቼላችኋለሁ። እኔ ዛሬ ሀይሚዬን ስጠብቅ የነበረው ከብሩኬ ጋር ትመጣለች ብዬ ነበረ። ነገር ግን እሷ ደግማ ደጋግማ እየተገኘች ያለችው ከዳኒ ቂጥ ነው እውነት በጣም ነው የሚደብረው። ምክንያቱም ዳኒ ለሷም ለብሩኬም ምን አይነት ስሜት እንዳለው እያወቀች ግን ደግማ ደጋግማ መገኘቱ ምን ለማለት ነው? ቆይ እኔ ሊገባኝ አልቻለም። ቤተሰብ አሁን ዛሬ የተደረገው ነገር ብሩኬን ለማብሸቅ፣ ለማናደድ በቃ ሙሉ በሙሉ እንደዛ ነው ዳኒ ያደረገው ነገር እና እሷ ራሱ ዙሪ ሲላት ዞራ በትዕግስት እስከሚያደርግላት መጠበቁ ምናምን ምን አስፈለገ? ያንቺን ህይወት ለመበጥበጥ እንደተነሳ እያወቅሽ በዛ ላይ ደግሞ ለብሩኬ ትልቅ ጥላቻ ጭራሽ ደግሞ ጭራሽ እንደው እንደው እሱን ትተሹ ማለት ነው ሀይሚ፣ እሱን ትተሹ ብሩኬን ለምን እንደሚፈልገው እያወቅሽ ብሩኬን ማጥፋት እንደሚፈልግ እያወቅሽ ደግመሽ ደጋግመሽ ከዚህ ልጅ ጋር ለምን እንደምትገናኙ እኔ ይሄ ጥያቄ ዛሬ እናገራለሁ ማለት ነው። ቤተሰብ በጣም ነው የተሰማኝ። እንዴ ህይወቴን የሚበጠብጥ ሰው ለእኔ ምን ሊሰራልኝ ነው የማገኘው? አሁን አንቺ ከሶሲ ጋር ተታረቅ፣ ከሶሲ ጋር ተታረቅ። እንዴ መጀመሪያ የራስሽን ህይወት ሰላም ፍጠሪ ሀይሚ፣ ምነካሽ? እንዴ እንዴት ነው ሰው ቤቱ እየተቃጠለ የሌላ ቤት ለማዳን የሚሯሯጠው? እንዴት ነው መጀመሪያ የራስሽን ህይወት አድኚ። ለራስሽ ሆኜ እንዴ በቃ ይሄን ሰው እኮ ትመክሬዋለሽ ትይዋለሽ የማይሆን ከሆነ መራቅ ነው ያለሽ አማራጭ ጭራሽ እሱ ዛሬ ይሄንን ስጦታ ይዞበት የመጣው ትልቅ ምክንያት አለው በጣም ትልቅ ምክንያት መቀበልሽ ራሱ ትልቅ ስህተት ነው ምነው አንቺ አንቺ በጥቅም የምትሸወጅ ልጅ ነሽ እንዴ ብሩኬ እኮ ከዚህ በላይ ያደርግልሻል አይደለም ብሩኬ አድናቂዎችም ከዚህ በላይ እያደረጉልሽ ነው ያሉት ለአንድ ሺህ ለምናምን ሀብል ብርቅ አይደለም፣ ደግሞ እኮ እና እንደሁም ለእንደዚህ አይነት ሰው አፍንጫው ላይ ነበር ጭለሽለት መሄድ የነበረብሽ ማለት ነው። ዳኒ ምንም አይነት ክብር የሚገባው ሰው አይደለም። ምክንያቱም ከሚያደርገው አንፃር የሚሰራው ስራ ጥሩ ስላልሆነ ማለት ነው። ለዚህ ሰው ቦታ መስጠት የለብሽም። አሁን ደግሞ ይችን ነገር አደረግኩ ብሎ ሊመላለስ ነው አንቺ ጋር ትልቅ ስዕለት ነው የሰራሽው እንደው አንገትሽ ላይ እስከሚያስረው ራሱ መጠበቅሽ፣ እኔ እንዴት አስችሎሽ እንደው ጀርባሽን ሰተሽ መቋምሽ ራሱ ለሱ። ኧረ በጣም ነው የሚደብረው። ነው ወይስ አንቺን ብሩኬን መበቀል ነው የፈለግሽው ማናደድ? እኔ ብሩኬ ማለት ነው ምንም ነገር እንዳትናደድ ምንም ነገር ምንም የሚመጣብህም ነገር ደግሞ ሊኖር አይችልም ከዚህ በኋላ። እስከዛሬም አልፈኸዋል ማለት ነው። እንደውም አንተ ራሱ ማለት ማግኘት የለብህም፣ ማንንም ማንንም እንዳታገኝ ከዚህ በኋላ አያስፈልጉህም። ሲቀጥል ይሄ በቃ ታጥቦ ጭቃ። እንዲ ሰው እኮ ከጭቃ ወቶ ንጹህ መሆን አለበት አይደል እንዴ? እዛም ጭቃ እዛ ጭቃ ውስጥ ሁሌም መርመጥመጥ በጣም ነው የሚደብረው፣ ያስጠላል። እውነት ዳኒ፣ ለእኔ አይገባኝም ይሄ ነገር። የሚገባት እኮ ለሶሴ ነበረ። እና በቃ ጨነቀኝ። በቃ ውስጤ ጥሩ ስሜት እየተሰማኝ አይደለም፣ ልሄድ። አንዳንዴ ግን ታስመሳያለሽ ሐይሚ ጌሞች፣ ቤተሰብ ሐይሚ በጣም ታስመስላለች አንዳንድ፣ እውነት ነው የምላችሁ። በቃ እኔ ያስመሳይ ሰው አልወድም። ለምን? እንዴት? ለእኔ ጉድጓድ የሚመስልኝን ሰው ማለት ነው ደግሜ ደጋግሜ ለምንድን ነው የማገኘው? ለምን እድ ለምትወዱት፣ እኔ የምወደውን ሰው የሚያጥላላብኝ ሰው የምወደውን ሰው የሆነ ነገር ለማድረግ የሚፈልግ ሰው እንዴት ነው ከሱ ጋር ደጋግሚ የምገኝበት? ምን አይነት አይምሮ ነው ያለሽ አንቺ? ራሱ እንግዲህ ትናንትናም አልተገናኛችሁም? ትናንትናም ከዳኒ ጋ ነበርሽ፣ ከሶሲ ጋ ነበርሽ። ዛሬም ደግመሽ የተገኘሁሽ ከሱ ጋ ነው። ከሶሲ ጋር መታረቅ አለብህ። የአራት ዓመት ፍቅረኛሞች ምናምን። የአንቺስ ፍቅር ብሩኬሳ ብሩኬ አያሳዝንሽም? ያለበት ሁኔታ። እስኪ ስለ ብሩኬ ለምን ደሞ አታስቢው? ከብሩኬ ጋር ለምን ደሞ አትገናኙ? ለምንድን ነው ከብሩኬ ጋር የማትነጋገሪው? ዳኒ ዳኒ፣ ይሄ ይሄ ራሱ ሌላ ነገር እንድናስብ ነው የምታደርጊው፣ ሐይሚ ማለት ነው። ሌላ ነገር እንድናስብ ወይንም ደግሞ መጥፎ ነገር እንድንናገር ነው የምታደርጊው አንቺ ራሱ ማለት ነው። አይፈረድበትም ወንድ ልጅ ፊት ከሰጣችሁት፣ አናታችሁ ላይ ነው የሚቆመው። በነገራችን ላይ ዳኒ ፊት ስለተሰጠው ነው አሁንም ደግሞ ደጋግሞ አንቺን እያገኘች ጭራሽ ስጦታ ደረጃ የደረሰው። ለአንቺ እኮ ይሄ ይገባሻል፣ ለአንቺ ይሄ ነገር ሲያንስሽ ነው ሐይሚዬ በጣም መልካም ልጅሽ፣ በጣም ጥሩ ልጅ ነሽ። ትናንትና እኮ ሱሲን ከዚህ በኋላ እኔ ከአንተ ጋር ግንኙነት የለኝም ብለሽ ከዳኒ ጋር ግንኙነት ምንም ነገር የለኝም ከዚህ በኋላ ብለሽ ንገሪያት፣ እና እሷ እንድትቀርበው ሀይሚ እንድትቀርበው ማለት። ይሄ አንቺ ይሄ ነገር አይገባሽም እንዴ? ግልጽ አድርጎ እኮ ነግሮሻል፣ እንደሚፈልግሽ፣ እንደሚወድሽ ከእሱ ጋር እንድትሆኝለት፣ ብሩኬን እንድትተዩ። እንደዚህ አይነት ሰው የሚያስብ ሰው ጋር ደግመሽ ደጋግመሽ እየተገናኘት ጭራሽ ደግሞ የአንገት ሐብል እንዲያደ ነገ ጠዋት ደግሞ ቀለበት አምጥቶ እጅሽ ላይ ያስረልሻል ማለት ነው። ለማየት ያብቃችሁ ቤተሰብ ገና እናያለን። ቀለበት እራሱ ያደርግላታል። ከሰሞኑ ዳኒ አሁን ዛሬ አንገት ሐብል ከገዛ ይችን ምክንያት እያደረገ ይመላለሳል። ደስ ብሏት ነው ያደረገችው። ሲቀጥል እኮ እንደው ለእኔ አይገባኝ ማለት እንጂ ተደስታ ነው ያደረገችው። ምክንያቱም እሷ የምትፈልገው ብሩኬ ማናደር ነው ማለት ነው እንደተረዳሁት፣ ከዛሬው ቪዲዮ ምን አይነት ነገር እንደሚያናድደው ምን እንደሚያስደስተው በደንብ አርጋ ታውቃለች። ስለ ብሩኬ ሁሉን ነገር ስለምታውቅ? ይሄን ነገር በጭራሽ መቀበል የለብሽም ነበረ። በቃ ለራስሽ ሳይሆን ለራስሽ ጥቅም ሳይሆን ለብሩኬ ማሰብ አለብሽ። አሁን ነገ ጠዋት መቶ ብሩኬ ቢናደድ ቢናገር ዳኒን አትናገርብኝ ልትይው እኮ ነው። ዳኒን አትናገርብኝ፣ ምን አደረገ ምናምን ብለሽ፣ ዘራፍ ብለሽ እሱ ላይ ትጮኝበታለሽ። እኔ በቡራ ምንም የምፈርድበት ነገር የለም። እስካሁን ይሄ ፕራንክ ከተጀመረ ጀምሮ የአልጋ ቤቱ ፕራንክ ከተጀመረ ጀምሮ ያለው ነገር እኔ ብሩኬ ምን አይነት ትግስተኛ ሰው እንደሆነ ምን አይነት ትሁት እንደሆነ እሙሽዬ እንዴት አድርጋ እንዳሳደገችው የእውነት የተባረከች እናት ማለት ነው። ልጆቿን ራሱ በስርዓት በቃ ጨዋ አድርጋ ነው ያሳደገቻቸው ጨዋ እንደዛ እንኳ ሲሆን አንድ ቀን ከአፉ መጥፎ ቃላት ወቶ እንኳ ሳያቅ አይደለም። ለሀይሚ ቀርቶ ዳኒን ራሱ ማለት በመጥፎ ነገር ተናግሮ አያውቅም። በመጥፎ ነገር ማለት ነው እረፍ ነው እረፍ፣ እረፍ፣ እረፍ። እሷንም ደግሞ በተደጋጋሚ ይቅርታ፣ ይቅርታ፣ ይቅርታ፣ ተይ፣ ተይ፣ ተይ አላት። ግን እሷ ጭራሽ እየባሰባት እየባሰባት ነው ይሄደው። ስለዚህ የምትፈልገው ነገር ሀይሚ ምንድን ነው? አሁን ላይ ብሩኬን ተስፋ ማስቆረጥ በቃ ተስፋ ማስቆረጥ በቃ እንዲሄድ እንዲናደድ በቃ እንደዛ አይነት ነገር ነው እኔ እየገባኝ ያለው። በአሁኑ ሰዓት በአንድ ወገን እኔ አንተን ማስቀየም አልፈልግም፣ እኔ እናንተ ብዙ ነገር አሳልፈናል እና በፍቅርም ባይሆን ኖርማል የሚያስተሳስረን ነገር ስላለ በዛ ነገር እንገናኛለን እና በሰላማዊ መንገድ እንለያይ ትላይ፣ በአንድ ወገን ደግሞ እሱን የሚያናድር ነገር ትሰራለች ማለት ነው እንዴ፣ እኔ ፍቅረኛዬ እኔ ፍቅረኛዬ ማለት ነው ፍቅረኛዬ ከአንድ ከእኔ ጋር የምትጣላ ሴት ጋር ሆኖ ስጦታ ቢሰጣት የሆነ ነገር ቢያደርግላት የሚሰማኝ ስሜት ምን አይነት ስሜት ነው? ለእኔ ጥላቻ ያላት ሴት ደግሞ፣ ያቺ ሴት እኔን የምጠላኝ ሴት ወይም እኔ የምጠላኝ ሴት ለፍቅረኛዬ ያን ነገር ብታደርግለት ነው እንጂ ስጦታ ብትሰጠው ምናምን፣ ምን አይነት ስሜት ነው? እኔ በጣም ነው የሚሰማኝ፣ እውነት ነው የምላችሁ። በራሳቸው እስኪያስቡ ዛሬ የተደረገው ነገር ዳኔ ለሀይሚ ስጦታ የሰጣት ነገር እንዴት ነው? አንገቷ ላይ እስከሚያስርላት ደግሞ የምጠብቀው ነገር። ለምንድን ነው ይሄ ሰው ለእሷ ጥሩ ነገር እያደረገላት አይደለም፣ መጥፎ ነገር ነው እየጎተተ የሚከታት ጭቃ ውስጥ ነው። ለምንድን ነው የሟት ነቃው? እንዴ አውቃ ነው፣ ሀይሚ አውቃ ነው። ሲቀጥል ህፃን ልጅ አይደለችም። ልጅ ናት አትፍረዱባት ምናምን ትላላችሁ። ሀይሚን ልጅ አይደለችም ወይም ክት አድርጋ ነው የበላችሁ? ውዶችዬ፣ በአሁን ሰዓት አይደለም የሀያ ምናምን አመት ቀርቶ ማለት ነው የአስራ አምስት አመት ልጅ ራሱ እሳት እሳት ነው። ኧረ የአስር አመቶችም እሳት ናቸው። ይሄ ልጅ ምናምን ነገር የሚባል ነገር የለም ጭንቅላቷ በጣም የሀይሚ ጭንቅላት በጣም እንትን አደገኛ ጭንቅላት ነው ያላት። ምን ማድረግ እንዳለባት በምን ላይ መንቀሳቀስ እንዳለባት በደንብ አድርጋ ታውቃለች። በደንብ እንደውም ብሩኬ በጣም የዋህ ነው የዋህ ነው ብሩኬ። በብዙ ነገር ይታለላል። እሷ ግን ብልጥ ናት። ብልጥ ይሄ ይሄ ጥቅም ነው ብዬ ነው የማስበው። ዛሬ የዳኒስ ስጦታ መቀበል፣ ጥቅም በጥቅም መታለል። ኧረ ወደዚያ በጣም ነው የሚያስጠላው? በጣም ምን አለ ሰላም ከሆናችሁ ሰው ጋር እኮ ስጦታ እኮ ያስደስታችኋል። አንድ ሰው አክብሯችሁ ወዷችሁ ስጦታ ሲሰጣችሁ በጣም ነው ደስ የሚላችሁ ሕይወታችሁን የሚበጠብጥ ሰው የምትወዱትን ሰው ለመግደል አሁን እኮ ብሩኬን መግደል ነው የቀረ። ምን በቁም እኮ ብዙ ነገር እያደረገው ነው። እንደዛ አይነት ሰው ስጦታ መቀበል ምን ማለት ነው? ትልቅ ስህተት ነው የሰራሽ። ደግሞ ውስጤ የተረበሸ ትላለች ከተቀበለች በኋላ። ደፋር እኔ ዛሬ የእውነት ስጠብቅ የነበረው ከብሩኬ ጋር ነበረ። እሷ እጅሪት ከእሱ ጋር በቃ ሆይ ጉድ ጉድ ጉድ ጉድ ቡራዬ ናለን ናለን ነገን ጠብቃለን በጉጉት የኛ የእኛ ሸበላ የእኛ ሸበላ የእኛ እንቁ የእኛ ጨዋ የእኛ ትሁት ቡራዬ ሐይምዬ ዛሬ እኔ በጣም ተናድጄብሻለሁ። ቤተሰብ ተናደርኩባት እንጂ አልጠላትም። እሺ፣ ደግሞ ሌላ ችግር እንዳታመጡ ጠላሻት ምናምን እንዳትሉ። ይሄ ጥላቻ ሳይሆን ግን አናዳኛለች። ሐይሚ የሰራችው ስራ ዛሬ በተደጋጋሚ ከዚህ እንቁራሪት ጋር እየተገናኘች የምታደርገው ነገር ብሩኬን ለማብሸቅ ነው፣ ሌላ ነገር አይደለም። አንድና አንድ ኧረ ወደዛ ለማንኛውም እኔ ጨጓራ የራሱ ተላጠ፣ በነሱ የተነሳ ውዶችዬ ማሮችዬ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ወዳችኋለሁ፣ አከብራችኋለሁ። ደህና ሆኑልኝ። ባይ ተሰርተሽ የደራ ልጅ